መጽሐፍ ቅዱስ ሰው በክርስቶስ የሚለው ቃል ብዙ ነገሮች ይይዛል። አንድ እንግሊዘኛው ቃል ኢን ሂም ኢን ሂም ወይም ኢን ክራይስት ኢን ሁም የሚሉ ቃላቶች አሉ። አብዛኛውን ቃላቶች በክርስቶስ፣ በእርሱ፣ ከእርሱ በሚሉት ቃላቶችና በቃ ኢን በእርሱ በሚለው ቃል ውስጥ ኦልሞስት መቶ ሰላሳ ጊዜ አዲስ ኪዳን ወይም የመልእክቶች ላይ ተጽፏል። ሶስት አራተኛውም ጳውሎስ ነው ያወራው። እንዲያውም ብዙ ሰው እንደሚያወራው ፖሊያን ቴዎሎጂ ወይም የጳውሎስ ነገረ መለኮት ወይም ነገረ ክርስት ትምህርት ላይ ጳውሎስ በጣም በክርስቶስ ያለንን ነገር በጣም ያወራል እና ሰው አንድ መጽሐፍ አንብቤ ያለው አይደንቲፊኬሽን ኢን ክራይስት የሚል መጽሐፍ። ሰውየው ማርክ ሃንክስ ይባላል። አሜሪካን ሀገር ያለ ነው። አይ ቲንክ የአፖስትል ጃፒ መንፈሳዊ አባት ነው ማርክ ሃንክስ፣ እና ትልቅ የእግዚአብሔር ሰው ነው። የእሱን መጽሐፍ ሳነብ አንድ ነገር ይላል። አፕል የሚባለው ስልክ በጣም ከመቶ ምናምን በላይ ፋንክሽናሊቲ አለው ፎቶ ያነሳል፣ ቲክቶክ ትጠቀሙበታላችሁ። አብዛኛው ግን ከአስር ወይም ከአምስት በላይ የሆነውን ስልኩን ፋንክሽን ይደውላል፣ ፌስቡክ ይገባል፣ ዩቲዩብ ይገባል፣ እንትን ያደርጋል፣ ይጨርሳል። ስልኮች ግን ዲዛይን የተደረጉት ብዙ አይነት ፐርፐዝ አላቸው። አሁን በክርስቶስ ኢየሱስ እኛ ደግሞ መልካሙን ስራ ለመስራት በክርስቶስ ኢየሱስ ዳግም ተፈጠርን፣ ዳግም ተወለድን ይላል። ሁለተኛ ቆሮንቶስ 5:17 ላይ ደግሞ ማንም በክርስቶስ ቢሆን ምንድን ነው እርሱ አዲስ ፍጥረት ነው። አሮጌው ነገር ሁሉ ምን ብሏል? አልፏል። ሁሉ ነገር አዲስ። በክርስቶስ ኢየሱስ ስትሆኑ ዳግም የተወለዳችሁ ሰዎች አላችሁ። በክርስቶስ ኢየሱስ ስትሆኑ እግዚአብሔር ምን አደረገልን? በክርስቶስ በሚባለው ሰማያዊ ርስት ውስጥ ምን ተካፈላችሁ? አሁን ብዙ ሰው ይህንን ማንነቱን ስለማያውቅ በክርስቶስ ኢየሱስ ያለውን መልካም የሆነውን የእምነት ገድል አይገደልም። እምነት ትናንት ሳስተምር ነበር፣ እግዚአብሔር ከነገራችሁ ነገር ተነስታችሁ ነው የምትጀምሩት እንጂ እናንተ ከፈለጋችሁት አይደለም። እምነትና ሞቲቬሽን እምነት ይለያያል። እኔ ዛሬ ድንቅ ነኝ፣ ከዛሬ ጀምሮ ደስተኛ ነኝ፣ በውስጤ ገንዘብ አለ ምናምን ብላችሁ የምትነግሩት የእናንተ እምነት ነው። የእናንተ እምነት ነው። የእናንተን እምነት ደ ሎው ኦፍ አትራክሽን ወይም ኒው ኤጅ የሚባለው ትምህርት ያንን ከአንተ ውስጥ የሚወጣው ሀሳብህ ተደጋግሞ ሲታሰብ ከአንተ ውስጥ ምን ይወጣል? ፍሬኩንሲ ይወጣል። ያ ፍሪኩንሲ ዩኒቨርስ ላይ ይሄዳል። ያ ደጋግምህ የምታስበው ነገር ወደ አንተ ተመልሶ ይገለጣል የሚል ትምህርት አላቸው። ሆነ ቦብ ፕሮክተርስ ሲክሬት ምና የሚባለው መጽሐፍ ውስጥ ይሄ። እኛ የምናምነው እምነት ግን ይለያል እግዚአብሔር በክርስቶስ ኢየሱስ የጻፈልንን ነገር አንስተን ነው። ከዛ ምን ምጀምረው እምነት ከምንድ ነው? ከመስማት መስማት ከእግዚአብሔር ቃል ስለሆነ ሰው በክርስቶስ ምንድን ነው? አሁን አንድ ሰባኪ ድሮ አይቻሉ ማነህ፣ ማነሽ፣ ማነህ የሚል ስብከት ነው የስብከቱ ርዕስ። እጅግ ያስፈራል ስብከቱ ዛሬ ሁላችንም ልካችንን አውቀን እንወጣለን፣ ነው የሚለው ስብከቱ። ስሰማው ሌቦችንን፣ አጭበርባሪዎችንን ፍቅር የለንም፣ የሰው መውደድ የለንም፣ ይሄ የኛ ማንነት ነው፣ እንመለስ፣ የሚል አይነት ስብከት ነው። ይህ ስብከት ምድራዊ ስብከት ይባላል። ምድራዊ ስብከት እስቲ ዳግም ሲወለድ አፍንጫ የተቀየረ ጎማዳ የነበረ ቀጥ ያለ ስልክኪ የሆነ ዳግም ሲወልድ አይነ ጭንጫና የነበረ አይኑ እንደ ቦግ ቦግ እንደ ኮኮብ በሚያበራ የሆነ ሰው ይብላችሁ። ዳግም ስንቀየር የመንፈስ ድነት ነው ያገኘ ነው። ሁለተኛ የአእምሮ መታደስ ደግሞ በፕሮሰስ እናገኛለን። ሶስተኛ በስጋ ደግሞ ግሎሪፊኬሽን የሚባለውን የሚበሰብሰውን የማይበሰብሰውን የምንለብስበት ነው። አያችሁ፣ ምን ይባላል? ሳልቬሽን ውስጥ አንድ ነገር አለ። ሳንቲፊኬሽን የሚባል ነገር አለ። ሳልቬሽን፣ ሳንቲፊኬሽን፣ ጀስቲፊኬሽን ከዛ ግሎሪፊኬሽን ይባላል። ወይም ደህንነት ውስጥ ምን የሚባል አለ? አንደኛ ጀስቲፊኬሽን ጀስቲፊኬሽን መጽደቅ መክበር ማለት ነው። ሁለተኛው ደግሞ ምንድን ነው የሚባለው? ሳንቲፊኬሽን መጽደቅ ሳይሆን መቀደስ። እለት እለት መዳናችሁን ፈጽሞ እየፈጸምን እንሄዳለን። ከዛ ደግሞ ግሎሪፍኬሽን የሚባል አለ። ክርስቶስ እስከሚመጣ ድረስ ቤተ ክርስቲያን እስከምትነጠቅ። ሰሞኑን ትነጠቃላችሁ የሚሉ ሰዎች ነበሩ። የራፕቸር ትንቢት ብዙ ሰዎች ይሰማሉ፣ ግን አልተፈጸመም። ኢየሱስ ሲመጣ ቤተ ክርስቲያን በቅጽበት አይን የሚሞቱት የሞቱት አንቀላፍተው ከዛ ቦኛተ በስጋችን ተቀይሮ ጌታን ልንቀበል እንሄዳለን። ስ ክርስትና ፕሮሴሱ ይህ ነው። አሁን ሰው ግን በክርስቶስ ኢየሱስ ከሆነ ምን የሚያገኘው ነገር አለ? በክርስቶስ ኢየሱስ ስታገኙ በክርስቶስ ኢየሱስ ስትሆኑ እውነተኛ ማንነታችሁን ነው ዛሬ የማሳወቃችሁ። ራሜን ለዛ ነው እኛ አለ ጳውሎስ በእምነት እንጂ በማየት አንመላለስም። ውሸታም ከሆናችሁ እናንተ ውሸታሞች አይደላችሁ። የእናንተ ኦሪጂናል ማንነት ውሸታምነት፣ ሌብነት፣ ስርቀትና የመሳሰሉ የኃጢአት የስጋ ስራዎች አይደሉም። እናንተ እናንተ ዳግም ተወልዳችኋል። እናንተ በክርስቶስ አዲስ ፍጥረት ሆናችኋል። አዲስ ፍጥረት ስትሆኑ የእናንተን ማንነት ወይም አይደንቲቲ አይደንቲፊኬሽን የሚባለው ወይም አይደንቲቲ ማንነት የሚለው ቃል ምን ማለት ነው? የእናንተ አይደንቲቲ የእናንተ ማንነት የሚታየው ነገር አይደለም። የሚታየው ጊዜያዊ ነው አለ ጳውሎስ። የሚታየው ከሚታየው እንዳልሆነ በእምነት የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። የሚታየው ከሚታየው እንዳልሆነ እናስተውላለን። በህይወታችሁ የምታልፉበት ነገር ሁሉ የእናንተ ማንነት አይደለም። እግዚአብሔር ናችሁ ያላችሁን ዛሬ መቀበል ትጀምሩ። ህይወታችሁ ውስጥ ደስታ መጀመር ይጀምራል። እኔ አይደለሁም በሉስቴ በህይወቴ ላይ አሁን አንድ ነገር ላውራችሁ። ካራክተርና ካራክተር የሚባለው ነገርና ሪ የሚባለው ይለያያል። ዴይቲ ወይም ኔቸር እና ካራክተር ይለያያል። ዛሬ እውነተኛ ኔቸራችሁን ነው ማሳያችሁ። በክርስቶስ የሆንኩትን በሉስ መልኬን አይቼ እወጣለሁ። እውነተኛ ማንነቴን አይቼ እወጣለሁ። አሁን ካራክተር በሃያ አንድ ቀን ደቨለፕ ማድረግ ይቻላል። ፈሪ የነበረን ሰው ፌዴራል ታደርገዋለህ ውርስ ወስደህ ጨካኝ ይሆናል። እግሩን እያነሳ ቀጥበል ምናምን እያለ እንትን ያደርጋል። እኔ የኛ ሰፈር ልጆች አቃል ፈሬ የነበሩ ልጆች ወታደርነት ተመዝግበው ካራክተራቸው ላይ ሰርተዋቸው ጀግና ልጆቹ የወታደር ካራክተር ሰርተውባቸው ወታደር ሆነዋል። ባህሪ ግን አይቀየርም። ኔቸር ግን አይቀየርም። ሰርከስ የምትሰራ መኪና የምትነዳ ዝንጀሮ ልትኖር ትችላለች። ዝንጀሮዋ ግን መኪና መንዳት ትችላለች። እኛ ምናልባሽ ላንችል ይችላለን። ዝንጀሮዋ ግን ሰው መሆን አችልም። ዛሬ ግን አንድ ነገር እጸልያለሁ። ካራክተራችሁ በሃያ አንድ ቀን ማንነት ሊቀየር ይችላል። ኔቸራችሁ ግን ሊቀየር አይችልም። እናንተ ግን አንድ ነገር ኔቸራችሁ ማየት ትጀምራላችሁ። ከኔቸራችሁ ወደ ህይወት መግለጥ ትጀምራላችሁ። ክርስትና ከውስጥ ወደ ውጭ ነው። ኢየሱስ ምን አለ? ከየውጨቱን ውስጡን አንጹት፣ ላዩ በራሱ ጊዜ ይጸዳል። አሜን። እሺ፣ እኔ ውብ ነኝ በሉስ። እኔ ብርቱ ነኝ በሉስ። እኔ አሸናፊ ነኝ። ይሄ ማለት የሆነ የሞቲቬሽን ሐሳብ አይደለም። እግዚአብሔር በክርስቶስ ያደረገልን ፕሪንስፕሎች ናቸው። ቅድም እንደነገርኳችሁ አፕል ስልክ የራሱ ፋንክሽናሊቲ እንደሚኖረው፣ እኛ በክርስቶስ ስንሆን መቶ ሰላሳ ጊዜ የሚሆኑ ቃሎች አሉ። ዛሬ የተወሰኑትን እናያለን። እኔ በሉ በክርስቶስ ኢየሱስ አይላችሁ። አሁን ሮሜ አንድ ሶስት አራት ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። አሜን በሉስ በክርስቶስ ኢየሱስ በሆነ በቤዛነት እንዲያው በጸጋ ይጸድቃሉ። እስቲ በጸጋ ብሎ እንዲሁ በጸጋ ሚል መዝሙር አለ። አያችሁ፣ የጸደቃችሁት መጽደቅ ማለት በእግዚአብሔር ፊት ያለ በደለኝነት፣ ያለ በታችነት፣ ያለ ኃጣተኝነት በእርሱ ፊት የምንቆመው ምን ማለት ነው? ማንነት

ዛሬ የአንድ ሰው ጸሎት ሰማይ ይሰማለታል ለምን አንተ በክርስቶስ ጸድቀሃል ክርስቶስ ባደረገው የቤዛነት ጉልበት የድህነት ጉልበት አንተ ጻድቅ ሆነሃል እስቲ እኔ በክርስቶስ በሉ በእግዚአብሔር ፊት የመቆምን ራይት አግኝተሃል ኧረ አሜን ሁለተኛው በክርስቶስ ኢየሱስ ከሆንክ አሁን ከኩነኔ ነጻል እኔ በክርስቶስ ኢየሱስ ብሉ። ከኩን እኔ ምንድን ነኝ? ንገሩኛ። አዎ አንዳንድ ሰዎች አሉ ከጠዋት ጀምረው የሚበረከኩና ምን አጥፍቼ የሚል አይነት ነገር ውስጥ ነው። ራሳቸውን እየኮነኑ ጥቅስ እየፈለጉ እኔ ማረባ እኔ ትል፣ እኔ እግዚአብሔር ሆይ አልመጥንም የሚሉ አሉ። ይሄ የእናንተ ኔቸር አይደለም። የክርስቶስ ኢየሱስ ደም ወደሆነ የክብር ኔቸር ውስጥ አስገብቷቸዋል። አሁን የወንድሞች ከሳሾች ተጥሏል። ለዛ ሮሜ 8 1 2 ላይ እንደዚህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። በክርስቶስ አሁን ማነህም ነው በማነህ ነው በሰውነህ በራስህ ነህ በክርስቶስ ነህ። በክርስቶስ ከሆንክ አሁን አንድ ቃል አለ። እኔ አሁን በክርስቶስ ኢየሱስ ነኝና ኩነኔ የለብኝም። የተደረገው ያለፈው የሚመጣው ሁሉ ኃጣቴ በመስቀል ላይ ኢየሱስ ደሙን አፍስሶ የኃጢያት ስሬ ሰርቶልኛልና ከኔ ውድቀት ከኔ ድካም በላይ የክርስቶስ ደም ቫሊው ትልቅ ነው። አረ አሜን ብሉ እስቲ በዘላለም መንፈስ የገዛ ደሙን ይዞ ለአንዴና ለመጨረሻ ጊዜ የኃጢአታችንን ስሬት እንዲሁ እንደደመሰሰው ዜሮ እንዳደረግ ነው፣ በእግዚአብሔር ፊት ያለ ነቀፋ እንደሆንን፣ ያለ በደል እንደሆንን። አሁን በክርስቶስ ኩነኔ የለብኝም። አሁን የሚከሰኝ የሰዎች ጭወት የትናንትና ድካሜ አልሰማህም። እኔ የሆንኩት በክርስቶስ ነው። አረ አሜን በክርስቶስ ኢየሱስ በሉ፣ እኔ የእግዚአብሔር ልጅ ነኝ፣ የክርስቶስ አካል ነኝ፣ የክርስቶስ ብልት ነኝ፣ ኦርጋን ነኝ። አሜን። ለዛ ነው ሮሚያ 12፥5 እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን። በክርስቶስ አንድ አካል ነን። እርስ በርሳችሁ እያንዳንዱ የሌላው ብልቶች ነን። እሺ በሜዲሲን ህግ ላይ ኢሴንሻል እና ነን ኢሴንሻል የሚባሉ ኦርጋኖች አሉ። ኢሴንሻል ኦርጋኖች የሚባሉ ሊበር አንጎል፣ ልብ፣ ምናም የሚባሉ ኦርጋኖች አሉ። በጣም ቨሪ ፓወርፉል ነን። ኢሴንሻል ወይ ደግሞ በቃ አይደ ባይኖር ሰው መኖር ይችላል እጅ ባይኖር ሰው መኖር ይችላል፣ ግን ያስፈልጋሉ። አሁን እኛ ልክ በክርስት ህይወት የሚባለው ካለ ላይፍ ካለ ያ በክርስቶስን እግዚአብሔር ለቤተ ክርስቲያን ምን አደረጋት? ራስ አደረጋት። ቤተ ክርስቲያን ደግሞ ኤፌሶን 1 17 ሁሉን በሁሉ የምትሞላ አካሉ ናት። አሁን በክርስቶስ ራስ ላይ ያለ ያ ህይወት ያ ቅባት ያ መንፈስ ያ አርነት ያ ሰላም እኛ በብልቶቹ ላይ ሁሉ ይሄዳል። ለምን ደም ከራስ እስከ ጥፍር ድረስ እንደሚሄድ ደም የሚወክለው ህይወት ይዞ ኦክስጂን ይዞ እንደሚሄድ ያ በክርስቶስ ያለ የእግዚአብሔር ህይወት ያ በክርስቶስ ያለ ሰላም በእኛ ላይ አለ። እናንተ በክርስቶስ ኢየሱስ የእግዚአብሔር ልጆች ናቸው። በኢየሱስ ስም በሉስ። እኔ በክርስቶስ በሉ ብርቱ ነኝ በሉስ አንደኛ ቆሮንቶስ አንድ ሁለት ላይ እንደዚህ ይላል፣ በቆሮንቶስ ላላችሁ በክርስቶስ ቤተ ክርስቲያን በክርስቶስ ኢየሱስ ለተቀደሱ። እስቲ ቅዱስ ነው ይበሉ። አሜን በል። ቅዱስ ነው ይበሉ። ቅዱስ ነኝ ስትሉ እናንተ ከማንነታችሁ ነው እየዋሻችሁ አይደለም። ቆሮንቶስ ቤተ ክርስቲያን ማለት በዝሙት የተከሰሰች በክርክር በጠብ በተለያየ አይነት ሚስ እንደውም ቡክ ኦፍ ኮሬክሽን የሚባል መጽሐፍ ነው። ግን ጳውሎስ የሚጀምረው በቆሮንጦስ ላላችሁ በክርስቶስ ለተቀደሳችሁ። ባይዘወይ አንዳንድ ሰዎች ሁል ጊዜ አእምሯችን፣ ማንነታችን፣ ራሳችንን ነኝ ነኝ ነኝ እያለን የምንሰማው ነው የሚገለጠው እኛ ውስጥ የሚገባው ነው የሚወጣው። አሁን ብዙ ሰው ተቀደስ እግዚአብሔር ይቀድሰን ምናምን እያሉ የሚቀድሱ የሚያወሩ ሰዎች አብዛኛውን ጊዜ የሆነ ምስቴክ ውስጥ ነው የሚገቡት። አንድ አገልጋይ ሰምቻለሁ። ቀድሰኝ ብሎ ገብቶ ሲወጣ ከጾም ጸሎትን ሂዶ ድሮ ቦታ ሂዶ ተመልሷል። ለምን? ያንን ነዋ እያሰላሰለ ያለው። ይሄ የህግ ሜንታሊቲ ነው። ያችሁ ኖ አላደርግም፣ አደርጋለሁ፣ አላደርግም ኖ። ሰውየውን እኔ አሁን አንዳንድ ጊዜ ሰዎች ሲረብሹኝ በቃ ከህይወቴ በቃ መጥፎ ነገር ሲያረጉኝ ምንድን ነው የማረገው ስለነሱ ማሰብ ምናም ስለማለልክ ፌስቡካቸውን ብሎክ፣ ኢንስታግራም ብሎክ፣ ብሎክ፣ ብሎክ አድርጌ እረሳችኋለሁ። በቃ አላያቸውም፣ ከአይኔ ይሰውራሉ። እረሳችኋለሁ። ስረሳቸው እነሱ ላይ ቂም አይኖረኝም። እረሷቸው ዛሬም ብዙ ሰው የሆነውን ድካሙን እያሰበ እያሰላሰለ ነው የሚውለው አያችሁ ያዕቆብ ሽምልምሌውን አስቀመጠ ለምን ያ እነዚያ የያዕቆብ ከብቶች ሽምልምሌ እንዲወርዱለት ስለፈለገ እናንተም ሁል ጊዜ በክርስቶስ ቅዳሳችሁን ስታወሩ የቅድስና መንፈስ ነው እናንተን የሚወርሳችሁ። በክርስቶስ የሆናችሁትን ነገር ስታስቡ እናንተ ውስጥ መገለጥ የሚጀምረው በክርስቶስ የሆናችሁት ነው። አሜን ብሉስ። እስቲ እኔ በክርስቶስ ብሉ ተቀድሽ ያለው አሜን ሃሌሉያ። ሌላ ቦታ ላይ ደግሞ አንደኛ ቆሮንቶስ 30 ቁጥር 31 ላይ እንደዚህ ይላል የእግዚአብሔር ቃል ነገር ግን የሚመካ ቢኖር በእግዚአብሔር ይመካ ተብሏልና። እንዲህ እንደተጻፈው ይሁን ዘንድ ከእግዚአብሔር ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት የተደረገልን በክርስቶስ ኢየሱስ የሆናችሁ በእርሱ ነው። አረ አሜን በሉስ! አረ አሜን። አንዳንዱ ሰው የሚወደው ደስ የሚል በመጨረሻው ዘመን የራሳቸውን አስተማሪ ያዘጋጃሉ፣ አለ ጆሯቸውን የሚያክላቸው። ይታየኛል ይታየኛል ዮርዳኖስ ሲሻገር ያንዲ ሰው ቢዝነስ ይከባለላል። በቃ ሰው ይወድቃል፣ ሲነቃ ምንም ነገር የለም። ይሄ ነው ግን የሚያንከ ሊያንከባልልህ ይሄ ነው ልብህን ሊነቃ ይሄ ነው ውስጥን ሊያጮ ይሄ ነው እግዚአብሔር። ይሄኛው ሳይኮሎጂ ነው። ነፍስህን እንዴት አድርገው እንደሚያጠውዟት ያውቃሉ። እኔ የምችልበታለሁ ግን አልፈልገውም። በክርስቶስ የሆንከውን ነገር ግን በኢየሱስ እነግርሃለሁ። ኧረ አሜን አሜን በሉስ። ዱ ዩ ቲንክ? ወይኔ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት በእርሱ በኩል አግኝተሃል። ኧረ አሜን ማይ ጋድ በኢየሱስ ስም በሉስ። እኔ በክርስቶስ ኢየሱስ ጽድቅን አግኝቻለሁ። በክርስቶስ ኢየሱስ ቤዛነትን አግኝቻለሁ። ይሄ አንድ ትምህርት የሚወጣው ሌላኛው ሌላኛው አንደኛ ቆሮንቶስ አምስት ሃያ ሁለት ሁሉ በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉ። እኔ በክርስቶስ ሕያው ነኝ ብሉት። ይሄ የህያዋን ጉባኤ ነው። ይሄ የህያዋን ጉባኤ ነው። አላይፍ የሆነ የእግዚአብሔር ፕሬዘንስ ያለበት የህያዋን ጉባኤ ነው። የሙታን ጉባኤ አይደለም። በአዳም የሞቱ ሰዎች ሊኖሩ ይችላል። ትልልቅ ሆል ውስጥ ዘመናዊ ፈርኒቸር ውስጥ ያሉ አይመለከተንም። እኛ ግን በክርስቶስ ኢየሱስ ባገኘነው ህይወት ህያዋን ሆነናል። በኢየሱስም ህያዋን ናችሁ እናንተ የሚሰማው ምናም ነበረ ይነበረ ሁለተኛ ቆሮንቶስ 1 1 በክርስቶስ ከእናንተ ጋር የሚያጸናንና የቀባን እርሱ እግዚአብሔር ነው እኔ የተቀባው ነው ይብሉስ የተቀባችሁ ናችሁ? ቅባት አለባችሁ እሳት አለባችሁ መንፈስ አለባችሁ። በእግዚአብሔር የተመረጣችሁ ናችሁ። በእግዚአብሔር የተቀባችሁ ናችሁ። ልዩነት ፈጣሪዎች ናችሁ። ተራ ሰዎች አይደላችሁም። ይሄ ነው ያንተ መልክ፣ ይሄ ነው ያንተ ማንነት፣ ይሄ ነው ያንተ ውበት በክርስቶስ ኢየሱስ። ዝም በሉ እኔ እግዚአብሔር ሰው ነገሩ ሁሉ ግራ ገባኝ የሚሉ ሰዎች አሉ። ግራይ ግባችሁ፣ በክርስቶስ የሆነውን ማንነታችሁን አውጡና ለራሳችሁ ንገሩ። ሰይጣንን ወንበር ውስጥ ቁጭ አስቀምጡና እንዲህ ብላችሁ ትነግሩታላችሁ። ራአሜን በሉስ። ሁለተኛ ቆሮንቶስ ሁለት 14 ላይ ነገር ግን በክርስቶስ ሁል ጊዜ ሁል ጊዜ በሉስ ድል ሁል ጊዜ ድል የእውቀቱን ሽታ በሚገልጥ አምላካችን ምስጋና ይሁን። ድል በመንሳት በስፍራ ሁሉ የሚያዞረን ድል በመንሳት በክርስቶስ ኢየሱስ በስፍራ ሁሉ ድል በመንሳት የሚያዞረን በኛው ደግሞ የእውቀቱን ሽታ የሚገልጠው ተአሮማ ኦፍ ክራይስት ድል በመንሳት መዞር የምችልበትን ኃይል አንተ ውስጥ አለ። ድሮ አንድ ወዳጅ የነገረኝ ታሪክ አለ። የንጉሥ ልጅ ነው። አራስ እያለ ሌቦች ቤቱን ሰብረው ገቡና ሽፍታዎች ሰርቀውት ልጅየውን ይዘውት ሄዱ። ምን ሆነ ያ ልጅ? ምን ሆነ? ባሪያ አደርገው አሳደጉት። የንጉሱ ልጅ ልጅየው፣ ኔቸሩ ንግስና ነው። ዲኤንኤው ንግስና ነው። ዘሮቹ ላይ ያለው ነገር ንግስና ነው። ካራክተሩ ግን ምንሆነ ባሪያ። መጨረሻ ላይ ልጁ ተገኘ፣ ወደ ቤቱ ተመለሰ። ካደገ በኋላ ነው ልጅየው። የባሪያ መንፈስ ነው። እስቲ ሱኩ ሱኩ በሉ እስቲ እያለ ሄዳ ይገባል ወንበር ላይ በቃ እንደ ንጉስ አይሄድም፣ እንደ ንጉስ አይገባም፣ እንደ ንጉስ አትፍረት ነው ያደርግም፣ እንደ ንጉስ አይቀመጥም። የባሪያ ነው፣ ግር ነው። ጌታዎች መጡ። በቃ አንተኮ ንጉስ ነህ፣ አንተኮ ከፍ ያልክ ሰው ነህ፣ አንተ የኛ ጌታችን ነህ። ይሄ ሁሉ ምታየው ፕሮፐርቲ፣ ይሄ ሁሉ የምታየው ገንዘብ ያንተ ነው። እኔ አንድ ነገር ዛሬ ለአንድ ሰው እያነቃሁ ነው። አንተ በክርስቶስ ኢየሱስ በሰማያዊ ስፍራ በአብቀኝ የተቀመጥክ ነህ። በወደደህ ከአሸናፊዎች በላይ በክርስቶስ አሸናፊ ነህ። በስፍራ ሁሉ ድል በመንሳት ትዞራለህ። ኧረ አሜን። በሰማያዊ ሁሉ በረከት የተባረክንህ ክርስቶስ ኢየሱስ ሆነ የመንፈስ ቅዱስ ማደሪያ ነህ። የእግዚአብሔር ልጅ ነህ። የእግዚአብሔር ቤተ መቅደስ ነህ። ታዛ ነው። አንዳንድ ሰው ፌስታል እንትን ነው። የእግዚአብሔር ሰው የጸለየበትን ሶፍት አኝኬ በልቼ ተፈወስኩ ይላል። እንደ እምነቱ ይሁንለት። ራሜን ሶፍት በልተህ

እዛ ነው። ሁለተኛ ቆሮንቶስ 3፡14 ላይ ነገር ግን ሀሳባቸው ደነዘዘ። በብሉይ ኪዳን እኛ ግን በክርስቶስ ብቻ የተሻረ ነውና፣ ለእኛ ግን በክርስቶስ ምን ያለ ነው የተሻረ ነው። አሁን ሲገለጥ ከክብር ወደ ክብር፣ ከሀይል ወደ ኃይል። ጌታ ግን መንፈስ፣ የጌታ መንፈስ ባለበት በዛ አርነት አለ። እኛ ሁላችን ያለፊት መሸፈኛ መጋረጃው ተወስዶላ ለምን በክርስቶስ ስለሆንክ ሲ በክርስቶስ ነው በሉ ወይኔ፣ እዚህ ቤት ውስጥ የሆነ በክርስቶስ የሆነ ማንነቱን የሚያገኝ የእግዚአብሔር ሰው ተነሳ። ራሜን ማንነት በጣም ከባድ ነው። እናትና አባቱን አንድ ሰውዬ ቲክቶክ ላይ ይቻለው እናቴን አላቃትም መተኛት አልችልም። መግበብ መብላት አልችልም። ማንነቴን አላወቅኩትም። ማናት ናቴ አሁን እኔ በክርስቶስ ኢየሱስ ዳግም የተወለደም ሰው የዚህ አይነት ማንነት ጥያቄ አለበት፣ ግን አያውቀውም። ለዛ ለማወቅ ጨው ይፈልጋል፣ ዘይት ይፈልጋል፣ ትንቢት ይፈልጋል። ነገሩ ይንትን ይላል፣ በቃ ይሞክራል። ዛሬ ግን አይደንቲቲ ልንገር ዛሬ ግን አይደንቲቲ ልንገርህ፣ በክርስቶስ የከበርክ ነህ። ይህ ስል ግን ነብይ አልወድህም ማለት አይደለም። ነብይ ነኝ። ቅድም አጋንንት አስወጣ ነበር፣ መልእክት እየተናገርኩ ነበር። ሰው ቤት እየገባው ስም እየጠራው። ለዛ ነው በክርስቶስ ኢየሱስ ስትሆን ነው። በፍቅር እና እምነት የሚሰራው ለዛ ነው በፍቅር የሚሠራ እምነት የሚል መጽሐፍ አብቤአለሁ። ፌዝ ዎርክስ ባይ ላቭ ፌዝ ዎርክስ ባይ ላቭ። ግን ይቺን ነገር ረስተዋታል። በክርስቶስ ገላትያ 3፥26 በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ ይላል። ደግሞ ዝክ እንትን ይልና በክርስቶስ ገላትያ አምስት ስድስት ላይ በክርስቶስ ኢየሱስ የሆኖ በፍቅር የሚሰራ እንጂ በመገረዝ ወይም አለመገረዝ አይደለም። በክርስቶስ ኢየሱስ በክርስቶስ ስትሆን የእግዚአብሔር ልጅ ነህ። ልጆች ከሆንክ ምናለህ? ወራሾች ናችሁ። ኤኒቲንግ የምትፈልጉት ነገር እግዚአብሔር ፕሮቪዥን ሊያደረግላችሁ። አሁን ልክ እንደዛ ባሪያ ልጅ ነው፣ እኛ እየተመላለስን ያለ ነው። በክርስቶስ ያለህን ማንነት ደግመህ ደጋግመህ እወቀው፣ ተናገረው። ለዛ ነው ብዙ ነው፣ መቶ ሰላሳ እኮ ነው። እንዲህ ብይ ልግለጠው፣ ኤፌሶናን በክርስቶስ በሰማያዊ ስፍራ በሰማያዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክ ይባረክ። አይሁዳዊ የለም፣ ግሪካዊ የለም። ሰውን ሁሉ በክርስቶስ እናውቃለን። አሁን በክርስቶስ በሉ። እኔ በወደደኝ ከአሸናፊዎች በላይ ምን እላለሁ? እበልጣለሁ። አያም ሞር ዘን ኮንግረስ ከእግዚአብሔር የተወለዱ ይላል። ዓለምን አሸነፉ፣ ዓለምንም ያሸነፈው እምነታቸው ነው። እግዚአብሔር ኢየሱስ ጌታ ነው ከሚል ውጭ ግን ምን የለም። ዓለምን የሚያሸንፍ የለም። ተነሱ።